ማህሌት የልጅቷን መድኃኒት የቀየረችው ብሩክ ቅድስትን ሊያመጣ በወጣበት ሰዓት ነበረ። እህቷ በያንቻሁን መድኃኒቱን ቀይሪ ስትላት ልጅቷን ምሳሌንም ሂጅ ርዛ ሂጅ ልብስሽን ቀይሪ ስትላት፣ አንቺን አልወድሽም ስትላት ነበር እህቷን። እናም ከዛም ነበረ ማሀሌት መኝታ ቤት ገብታ መድኃኒቱን ቀይራ እሱ ያመረዘችውን ይዛ ትክክለኛ መድኃኒቱን አውጥታ እየወጣችሁ ከክፍል አባትም መድኃኒት መሰለውና ይዞ ወጥቶ ለልጁ ቁርስን በሳህን ይዞ መድኃኒቱን ይዞ ሲወጣ በይነ ምሳሌ፣ ቁርስሽን ብይና መድኃኒትሽን ዋጭ ስላት ልጅቷ ግን በፍጹም ቅድስት ካል ካልመጣች አልበላም። ቅድስትም እሱን መውጣት ተከትላ ነበረ እህትየዋ ሂጃንጅ መድኃኒቱን ቀይር ስታስጠላ ስትላት ምሳሌ አይልሻንቺ፣ አሎዲሽ ምሽ ክፉ ሰውነች ስትላት ሄጅ ህብቶጂ ነበር እንጂ የሚገርመው ትላታለች። ከዛም እናቷም በዛው ልክ ነበር የምትጠላት። አባትም ሞቶ ቅድስት፣ ለምንድን ነው አንቺ ግን ቆይ እንደዚህ ክፉ ነገር ያደረግሽው እንዴት ታስሪያቸዋለሽ ሲላት በፍጹም እኔ አላደረኩኝም። እሷ ብዙ ነገር ልታደርግለት ብዙ ነገር ልትነግረው ነበረ ግን ደግሞ እነሱ ያሴሩት ሴራ። እሱን እንዲቀየር አድርጎታል። እናም ቅድስትን ውሸታም አስብሏታል። ቅድስትም በቃ እሺ አመሰግናለሁ፣ ምሳሌን ግን አደራ። ስለዚህ ወደ ቤት አልመለስም ትለውና ቅድስትም በዛው ትሄዳለች። እሱም እሺ ብሎ ተመልሶ ወደ ቤት ይገባል። በገባበት ሰዓት ነበረ ለምሳሌ ምግቧን ሰጥቶ መድኃኒቷን ሊያውጣት ሲል በፍጹም ያለችው አላደርገውም ቅድስት፣ ካልመጣችን ያልበላም። ቅድስት የሰራችሁን ብቻ ነው የምበላው እንጂ ሌላ ሰው የሰራውን ምግብ አልበላም። መሀሌትን ብትሰራ አልበላም ነበር ያለችው። እሱም አረባክሽ ልጅ ብሎ ቢለምናት በፍጹም አለችው። ግራ ገባውና ለእኔ አታስቢልኝም እንዴ ሲላት፣ ይልህ አባቴ፣ ለቅድስት ደውልላት እና ነው ምጠጣው። ስለዚህ ምንም ችግር የለውም ልደውልላት ይላትና እሽ ብሎ ለቅድስት ደውሎ በስልክ ሲለምናት፣ በቃ አንቺ ካልመጣሽ አልበላም አለችኝ ሲላት ነበረ ቅድስት የመጣችው እና ቅድስት ግን ደውሎ ነይ እባክሽን ሲላት፣ ጋሼ አንተ በፍጹም አላመንከኝም፣ ብመጣም ሰላም ስለማልሰጥህ እባክህን ሰላም አልሰጥህም፣ ስለዚህ ተወኝ ስትለው፣ ይኸውልሽ ቅድስት እያለ ነው። ደስ ቅድስትም እሺ በቃ እመጣለው አለቻትና ቃል ገባችላት። ከትምህርት ቤት ስመጣ ቅድስትን ስለማገኛት እሄዳለሁ ብላ ነበር ደስ ብሏት የሄደችው። ከዛም ቅድስትን በተባለችው መሰረት መታ በር ስታንኳኳ የከፈተችላት መሀሌት ነበረች። እናም እንደ ከፈተችላት ጥሩ ነገር አልገጠማትም። በሩንም ስታንኳኳ ፈራ ተባ እያለች ነበር ያንኳኳችው። ከዛም ተከትሎ ባልየው ሲመጣ በቃሽ፣ ትግባ ተያት፣ ሲላት እንዴት ትግባ? እሷን ነው እኔ ነው የምትፈልገው? ስትለው መሀሌትም እኔ ለልጄ ስል፣ ለልጄ ስል የፈለግኩትን ማድረግ እችላለሁ። ስለዚህ ተይኝ አላት። ስለዚህ እኔ መሀሌትን እዩልሽ፣ መሀሌት ልጄን እስከማሳከማት ድረስ ተያት፣ እባክሽን፣ እባካችሁ ሁለታችሁን፣ ሁለታችሁ ተስማምታችሁ ልጄ እስከምትታከም ድረስ ታገሱኝ ቅድስት ቅድስትም እባክ ጋሽ ይቅር በለኝ እኔ ሁሉም ነገር እንዳሰብኩት አይደለም አንተ ያሰብከው አይደለም በፍጹም ስለዚህ ይቅርታ አድርግልኝ ትለዋለች ምሃሌት እባክሽ ተይ ቅስሜን እየሰበርሹ ነው ምንም ቢሆን እኮ ክንዴ እንትን ተረሰሸዋል ስለዚህ እባክሽ ውይ አላወኩህም ነበር አይገርምም። አንቺ ደግሞ ተነሽና ወደ ኪችን ግቢ ሂጂ ግቢ ሊጣቅጠኝና እንጀራ አጋግሪ ስትላት ቅድስት ላይ ትጮሆባታለች። እናም ቅድስት መሀሌት ሞገስ ጋ ትደውልና ሲያወሩ ጓደኝነት እንደጀመሩ ቅድስት ትታያታለች፣ ትሰማለች ሁሉንም። እናም አንተ የጓደኛህን ሚስት ይውልህ እንዴት እንደዚህ ታረጋለህ? ስትለው እኔ እኮ አይገርምሽም፣ እስከ ዛሬ እኮ መልክሽ አልታየኝም ነበረ፣ ምክንያቱም የጓደኛ የሚስት ነሽ ብዬ ስላሰብኩኝ አሁን ግን በጣም ወድችሻለሁ። ስለዚህ ሲላት በቃ እሺ መኪናውንም ቤቱንም በእኔ ስም ካዞርክልኝ ምንም ችግር የለውም ስትለው በእውነት ሞገስ እኔ በጣም ነው ማመሰግነው። እንደዚህ አይነት ደስታ ከተሰማኝ ስንት ጊዜ ሆነ የመሰለህ ስትል፣ ቅድስት ይህን ሁሉ ግን ቪዲዮ እየቀረጸች ነበረ፣ አላየቻትም። እናም ግድ የለሽም እዩልሽ ሲላት፣ እሷም እሽ ብላ በአጋጣሚ ከኋላ ሲመጣባት ቅድስት ደነገጠች። እንዲህ ምን እያረግሽ ነው ሲላት፣ ቤትም ደነገጠችና ቻውሳትለው ሞገስ ላይ ስልክ ትዘጋባታለች። ስልኩን ዘጋችሁና ጸጥ አለች። ቅድስትም ወደ ስራዋ ተመለሰች። ከዛ ምሃሌት ምሳሌ አባቷ ጋር ቁጭ ብላ ሳሎን አባቴ ስትለው ወይ አላት። እኔ ግን ቆይ ምንድን ነው የሚያመኝ ስትለው ደነገጠና ማለት እንዲህ ምን ሆነሽ ነው ሲላት አይ አይደለም እዩልሽ ምንም አያመሽም ሐኪም ቤት እንሄዳለን አደለ ስትለው አዎን እንሄዳለን። ብራተክ ነው አይደለ አሁን እስከ ዛሬ የቆየ ነው ስትለው ምንም ችግር የለው። አንቺን የማሳክምበት ገንዘብ መቼም አላጣም አላጣሁም። እና ታዳ ለምንድን ነው ቤት የቀየር ነው ስትለው፣ አይ ያኛው ቤት ቀለም እያስቀባ ነው ነው ሽ መሀሌት እሺ ሀቢብ ሲላት፣ እሺ አባዬ አባዬስ ብላ መልሳ ስትጠረው፣ ይኸውልህ ግን የት ሐኪም ቤት ነው የምንሄደው ስትለው፣ የኔ ልጅ እባክሽ እንዲህ አይነት ጥያቄ ይቅርብሽ ይላታል። እሱም አምና ሄድኩበት ነው ልጄ ባክሽ አሁን ምንም እንደዚያን ጥያቄ አትጠይቅኝ ይላታል። ግራት ተጋብቷል። ግን እኮ አባዬ ግን እንዴት ነው የምታከመው ስትለው እሱን እማ የሚያውቁ ዶክተሮቹ ናቸው፣ ስለዚህ አይዞሽ ይላትና እያጽናናም እሷን ወደ ነበረችበት ለመመለስ እኔ እኮ ጀግና አባት ነኝሽ ጀግና አባት አይደል ያለሽ፣ ስለዚህ አይዞሽ እያለ ሲኮለኩላት ልጁ ስትስቅለት እሱን ፈገግ አለ። ምሃሌትም መኝታ ቤቷ ገብታ የፍራት አጋ ደውላ ስልክ እያወራሽ ነበረ ምን አዲስ ነገር አለ ስትላት ባክሽን ልጅቷ ምን አዲስ ነገር አለ ስትላት ባክሽን ልጅቷ ምንም ምንም ነገር የላትም፣ የሆንሽ ልጅቷ የሆንሽ ወጥመር ነገር ናት ስትላት፣ ጧት እስኪ የሰጧት መድኃኒት ምንም አላደረግም። ትክክለኛው መድኃኒት ነው መሰለኝ የሰጣት እስኪ እንግዲህ እስኪ የነገውን ደግሞ እናያለን የነገውን እናያለን ደግሞ ስትላት አይዞሽ እህቴ በርቺ ትላታለች። አሁ እንግዲህ እስኪ ዛሬ ቀጠሮዬን ቀይሬ ነው ነገ ሰጥቼ ወጥቼ እሄዳለሁ ትላታለች። እስኪ ለማንኛውም ከሞገስ ጋር ነው የምትሄጂው ስትላት አላወኩም። እስኪ እንግዲህ ነገ ምሳሌ ከሞተችም ቤቱ መሸጡም መኪናውም መሸጡም ስለሚቀር ችግር ከዛም ቅድስት ምሳሌ ቁርስ ሰርታ ይዛ መጣችላት። ምሃሌትም በሉሼ ቻው ደና ዋሉ ስትል ወዴት ነው በጧት ሲላት፣ ቀጠሮ አለብኝ ትላለች። እሷ ስራዋን ስለሰራች ነው። ስለዚህ ቆያ አብረን እንሂዳ ታዳ ልሸኝች ሲላት፣ አይ በእግሬ መሄዱን ልልመደው። ምሳሌ ቻው ብላ የደስታዋን ተሰናብታት ትሄዳለች። ምሳሌ እሺ አሁን ቁርስን ብይና መድኃኒሽን ውሰጂ ሲላት፣ አይንሽን ጨፍኝ ሲሏት እንዲ ለምንን የምጨፍነው አይኔን ስትል ትከራከራቸዋለች። ምሳሌም አይኗን ላለመጨፈን ታገለች። አባትም ባለማወቅ መድኃኒቱን ምግብ ላይ አደረገ። ቅድስት ማብራት ቁጭ ብላ ነበረና ያነ እናም በዛም መሀል ጸሎት አድርጊ እናድርግና አሁን እሺ ይበላ ግለጭ አይንሽን ተዋለችና አይኗን ገለጠች። ከዛም ጸሎት አደረጉ ሁሉም ጸሎት ተደረገ ምናምን። እሽ ብሉ እናንተ ሳት በሉ እንደኔ ብቻዬን ነው እንደምበላው ስትላቸው ቅድስትም ትበላለች። ትንሽ ቆይታ በጧት አትበላም፣ እኔም በጧት መብላት አልወድም ታውቂያለሽ ሲላት እንዴ ተዋሸኛለህ? እንዴ አባዬ አሁን ሁሌ ጧት ጧት እማዬ ቁርስ እንበላለን ብለኸኛል። እንዴ ከእማዬ ጋ ስትለው፣ ቅድስት ደግሞ በይ በይ፣ በጧቱ እንዳታናግሪኝ። በጧት እኮ አባዬ በልቶ አያውቅም ቁርስ ስትል፣ አይ አዎ ልክ ነሽ ትክክል ነሽ። ስለበላ ነበረ ግን አሁን ትቻለሁኝ። እሺ ሲላት፣ እሺ ውይ እኔ እኮ አሁን መስሎኝ ድሮው ነው እንዴ ብላ፣ ቅድስትም ፈገግ አለች። እናም በይ ሻሁን ላጉርስሽና ትምህርት ቤት እንዳይረፍድብሽ እንሄድ ሲላት ቅድስት ታጉርሰኛ አባቴ ስትለው እሺ አሉና ለሁለት እየተጋገዙ ሲያጎርሷት በደስታ ፍንድቅ እያለች ስትጎርስ ቆየች። እናም ደስ እያላት እየጎረሰች ሻይዋንም እየጠጣች በነበረበት ሰዓት ነበረ ምሳሌ ሆዴን ብላ ሆዷን የያዘችው። እናም በድንገት ነበረ ከላያቸው ላይ ራሷን የሳተችበት። የእውነት ለመናገር እጅግ በጣም ይከብዳል። የእንጀራ እናት ማለት ምን ያህል ክፉ እንደሆነች እርግጥ ሁሉም የእንጀራ እናት አንድ ነው ማለት አይደለ። እናም በዚህ አጋጣሚ ነበረ ማለት ይህንን ታሪክ ላለማየት ከቤት የወጣችው ማለት ነው፣ እና ስራዋን ስለምታቅ፣ የእንጀራ እናት ስትባል ጥሩ ነገር ብታደርግም እርግጥ መልካም ነገር አደረገች አይባልም። ግን እርግጥ ብዙ መልካም እናቶችም አሉ፣ በዛው ልክ ደግሞ ክፉዎችም አሉ ና እግዚአብሔር ከእንደዚህ አይነት ነገር ይሰውረን እንጠብቀን። የሆነት ምሃሌት ግን በጣም ተናደጅባታለሁ።